ሰላም እንኳን ወደ ጉንጉን የዩቲዩብ ቻናል በደህና መጣችሁ። ዛሬ የምናየው ስለ አንደኛው የዓለም ጦርነት ሲሆን ስለ ኮዙ ስለ ኮርሱ እና ስለ ኮንሲኩዌንሱ እናያለን። አንደኛው የዓለም ጦርነት ወይም ደግሞ ዘ ግሬት ዋር የምንለው ከ1914 ጀምሮ እስከ 1918 የፈጀ የጦርነት ጊዜ ነው እና ጦርነቱም የነበረው በ አውሮፓ በራሽያ በሚድል ኢስት እና ደግሞ በመጨረሻ በዩናይትድ ስቴትስ መካከል የነበረ ሩት ኮዝ ኦፍ ወርልድ ዋር ፈርስት ስናይ የመጀመሪያው አላያንስ ነው። አሊያንስ ስንል አውሮፓ በሁለት ሜጀር የሆኑ ግሩፖች ተከፍላ ነበር። እነሱም ግሩፖች ትሪፕል ኢንቴንት እና ትሪፕል አሊያንስ ይባላሉ። ትሪፕል ኢንቴንት የምንላቸው ውስጥ ግሬት ብሪቴን፣ ፍራንስ እና ራሽያን የነበሩት። ትሪፕል አሊያንስ የምንላቸው ውስጥ ደግሞ ጀርመን፣ አውስትሮ ሀንጋሪ እና ኢታሊ ነው የነበሩ። አሊያንስ መፍጠራቸው ለጦርነቱ ምንድን ነው ምክንያቱ ስንል አንደኛው ሌላኛውን ደግፎ አታክ ከተደረገ በሌላኛው መልሶ ለማጥቃት ነው አሳባቸው የነበረው። ሌላኛው ደግሞ ኢምፔሪያሊዝም የምንለው ነው። ኢምፔሪያሊዝም ስንል የአውሮፓ ፓወሮች ለቀኝ ግዛት በጣም ኮምፒት እያደረጉ ነበር ለቀኝ ግዛት እና ይሄ ኮምፒቲሽን ደግሞ እርስ በራስ ሰስፒሽን ወይም ደግሞ ቴንሽን እንዲፈጠር በመካከላቸው ምክንያት ሆነ ሌላኛው ኮዝ ደግሞ ሚሊተሪያኒዝም የምንለው ሚሊተሪያኒዝም ስንል የጦር ሰራዊት ማሳደግ ማለት ይችላለን ብሪቴን የመሳሰሉት አገሮች። የጦር ሰራዊታቸውን በጣም አሳድገው ስለነበር በአካባቢያቸው ለሚገኙት ሌሎች ኔበሪንግ ካንትሪስ ስጋት አድሮባቸው ነበር ማለት ነው። ሌላኛው ሩት ኮዝ ደግሞ ናሽናሊዝም ነው። ናሽናሊዝም ስንል የሀገር ፍቅር ብለን መተርጎም እንችላለን። ፈረንሳይ ቅሬታ ጀርመን ላይ አድሮባት ነበር። ከዚህ በፊት በነበረው ጦርነት ጀርመን አሸንፋት ስለነበረ ጀርመን ላይ ቅሬታ ይዛባት ነበር። ሌላ ደግሞ ሳልቪክ ግሩፕስ የሚባሉት በባልካን የሚገኙት ደግሞ ኢንዲፔንዳንሳቸውን ከአውስትሮ ሃንጋሪና ከኦቶማን ኢምፓየር ለማግኘት ይፈልጉ ነበር። ይሄ ሁሉ አሁን የጠቀስ ናቸው ምንድናቸው? ሩት ኮዝ ፎር ደ ወርሌድ ዋር ፈርስት ነው። ቀጣይ ደግሞ ኢሚዲየት ኮዝ የሚለውን ስናይ ለአንደኛው የዓለም ጦርነት ኢሚዲየት ኮዙ የአውስትሮ ሃንጋሪ ፕሪንስ ፍራንዝ ፈርዲናንድ የሚባለው አሳሲኔትድ ሆነ ወይም ደግሞ ተገደለ። በማን ነው የተገደለው? በሰርቢያን ናሽናሊስት ጋቪሎ ፕሪንሱፕ በሚባለው መገደሉ ነው እና እንደዚህ ሲሆን አውስትሮ ሃንጋሪ ሰርቢያን ላይ ጦርነት አወጀች። ሰርቢያ ላይ ጦርነት ስታውጅ፣ ሌሎቹም የአውሮፓ ሀገሮችም አውስትሮ ሃንጋሪን በመደገፍ ወይም ደግሞ ሰርቢያን በመደገፍ ጦርነቱ ውስጥ ገቡ ማለት ነው። ጦርነቱ እንዴት የሆኑ የሚለውን ስናይ ጀርመኒ ሽላይፍላን ፕላን የሚባለውን ላውንች አደረገ። ይሄ ፕላን ላይ አላማዋ የነበረው ቤልጅየምን ወራ ከዛ በሱ በኩል አድርጋ ፍራንስን ጋር ለመግባት ሀሳቧ ነበረው። ከዛ ደግሞ ቀጣይ ፍራንስን ከያዘች በኋላ ወደ ኢስት ወይም ወደ ምስራቅ ሄዳ ራሽያን ለመቆጣጠር ነበር ሀሳቧ ነበር። ግን የጀርመን እቅድ በባትል ኦፍ ማርን ላይ እንዲገታ፣ ምክንያቱ ከፈረንሳይ ጠንካራ የሆነ መቋቋም ስለደረሰበት። ባትል ኦፍ ማርን ላይ ሁለቱ ትሬንችስ ወይም ደግሞ ምሽግ ሰርተው እዛ ቦታ ላይ አርፈው፣ ከዛ እዛ በምስራቅ ደግሞ ራሽያ ጀርመን ልትወራት መሆኑ ስላወቀች የጦር ሰራዊቷን አዘጋጅታ እየጠበቀች ነበር። እንዴት አሜሪካ ጦርነቶች ተገባቸው ገባቸው የሚለው ጀርመኒ አንሪስትሪክትድ ሰብማሪን ዌርፌር ጀምራ ነበር። ይሄ ማለት የጦር መርከቦችን ወይም ደግሞ ሌሎች መርከቦችን ያለምንም ማስጠንቀቂያ እያሰጠመች ነበረ። ከዛ የጀርመን ፎሪን ሚኒስቴር የነበረው አርተር ዚመርማን የሚባለው ለሜክሲኮ መልእክት ይልክላታል። መልእክቱም ላይ የሚለው ሜክሲኮ ጦርነቱን የምትቀላቀል ከሆነ የአሜሪካ ላይ ያሉት መሬቶችን ጀርመኖች ለሜክሲኮ እንደሚሰጡ አስ ነበር ቃል የተቀባለ። ይህንን አሜሪካ በምትሰማበት ጊዜ ጀርመን ላይ መልሳ ጦርነት አወጀች። አሁን ደግሞ ስለ ኮንሲኩንስ ኦፍ ደ ዋር በምናይበት ጊዜ አንደኛው የዓለም ጦርነት ዓለማችን ላይ ትልቅ ጠባሳ አሳድሮ ነበር ያለው ወደ 8.5 ሚሊየን የሚጠጉ ሶልጀሮች ሞተዋል። 13 ሚሊዮን የሚጠጉ ሲቪሊያኖች ሞተዋል። አራት ትላልቅ የሆኑ ኢምፓየሮችም ኮላፕስ ለማድረጋቸው ምክንያት ሆነ። እነዚህ ኢምፓየሮች ጀርመን፣ አውስትሮ ሃንጋሪ፣ ኦቶማን እና ራሽያን ኢምፓየር ነበር። ሌላኛው ደግሞ በጦርነቱ ምክንያት ዴድሊ ቫይረስ የሆነው ስፓኒሽ ፍሉ የሚባለው ፓንዴሚክ እንዲስፋፋ ምክንያት ሆነ። ይሄ በጣም ብዙ ሚሊዮን የሚሆኑ ሰዎች ምክንያት ሆኗል። እና ለራሽያ ደግሞ ሪቮሉሽን እንዲነሳ እና ሶቪየት ዩኒየን እንድትመሰረት ምክንያት ሆኗል። በአሜሪካ ደግሞ አብዛኛው ወንዱ ለጦርነት ስለሄደ ሴቶቹ ምን ያህል ሮል እንዳላቸው ሶሳይቲ ላይ እንዲያሳዩ ምክንያት የሆነበት ነው አንደኛው። በዚህም ምክንያት ሴቶች ለመጀመሪያ ጊዜ የመምረጥ ነፃነት በ1920 ላይ ተሰጥቷቸዋል። ወደ ትሪቲዎቹ ስንገባ የመጀመሪያ ትሪቲ ትሪቲ ኦፍ ቨርሳይለስ የምንለው ጦርነቱ ሲያልቅ የተፈረመው ትሪቲ ነው። በ1919 ላይ የተፈረመው ትሪቲ ነው እና ይህን ትሪቲ ያወጡት አራት ትላልቅ አገሮች ናቸው። እነሱም ዩኤስ፣ ፍራንስ፣ ብሪቴይን እና ኢታሊ ነበሩ። ትሪቲው ላይ የሚለው ጀርመን ለጦርነቱ ሙሉ በሙሉ ኃላፊነት እንድትወስድ የ ኮሎኒዋ እንዲሰብ እና ደግሞ በተጨማሪ ለጦርነቱ ካሳ እንዲሁ እንድትከፍል ለሌሎቹ አገሮቹ የሚያዝ ነው። ሌላኛው የተመሰረተው ደግሞ ሊግ ኦፍ ኔሽን የምንለው ነው። ሊግ ኦፍ ኔሽን ዋና ፐርፐዙ የዓለማችንን ሰላም ለማስቀጠል ነው የነበረው። ባይሳካለትም እንኳን ለ20 ዓመታት ሊግ ኦፍ ኔሽን ቀጥሎ ነበረ። ስለዚህ እንደ ማጠቃለያነት ስናይ አንደኛው የዓለም ጦርነት በአልያንሶች ምክንያት ነው ጦርነቱ እንዲነሳ ምክንያት የሆነው እና ደግሞ ጦርነቱ እንዲጀመር ኢሚዲየት ኮዝ የሆነው የአውስትሮ ሃንጋሪ ፕሪንስ መሞት እና የተለያየ አይነት ፋይናንሻል እና ኢኮኖሚካል ዳሜጅ አሳልፎ የነበረ ጦርነት ነው። ይህን ይመስላል ስለ አንደኛው ያለ ጦርነት በአጭሩ ስናየው የተለያየ ጥያቄ ወይም ደግሞ ሐሳብ ካላችሁ ኮመንት ላይ ያስቀምጡልን። ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።